ሄርሜላ እና አብርሃም ከሀገር ሊወጡ ነው። ጥርግ ይበሉ፣ ጥርግ ይበሉ። ሩታ ምን የምትጎደው አለ? ቤተሰቦች በዚሁ አጋጣሚ ብነግራችሁ ነገር ምንድን ነው? በቃ ከሩታ ጎን ቆሙ። በቃ ሩታ በዚህ ሰዓት እርዳታ ያስፈልጋታል፣ ድጋፍ ያስፈልጋታል። ሁላችሁም በጣም ጀግና ሴት ናት። ከምር ሩታ በጣም ጀግና ሴት ናት። በዚህ ልክ ከማንም ጋር ወርዳ አፍ መካፈት የማትችል ሰው ነች። በቃ ክብሯን ጠብቃ የምትኖር ሰው ነች። ተዋት፣ በቃ ሩታን ተዋት። ህይወቷን ተኖርባት፣ በቃ ከዚህ በላይ አታስጨንቋት። ሩታውን የሚያስፈልጋት ሰላም ነው። ሩታውን የሚያስፈልጋት ከልጇ ጋር ጥሩ ጊዜ ማሳለፍ ነው። በቃ ተዋት። ያለህበት ድረስ መጥቼ ዋጋ እንሰጣለሁ። አቤላ ብትመለስ ይሻላል። ለልጇ ስትሉ ሩታውን ተዋት በቃ አትነካኳት። ሰላማን አግኝታ ትኖርበት የሚያስፈልጋት ያ ነው። ሩታ የሁሉ ነገር ሲሰራባት የሁሉ ነገር ስታደርጉ ስትበድሏት፣ ማንንም ቀና ብላ አላየችም። ስለማንም መጥፎ ነገር አላወራችም። በቃ ማንንም እንደዚህ ያደረገኝ እንዲበድለን ሩታስ ካሁን በቃ ጥራለች ለፍታለች። ነገሮችን ለማስተካከል ሞክራለች። በቃ አሁን ትረፍበት። ይህን ቪዲዮ ላይክ ሼር በማድረግ ጀምሩ። ብን ቤተሰቦች ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንድናችሁ ተስፋ አድርጋለሁ። ሁሌም ሰላማችሁ በእያላችሁበት ብዝት ይበልልኝ። እና ቤተሰቦች ዛሬ ከምስጋና ነው የሚጀምረው ቪዲዮ፣ ምክንያቱም ባለፈው ያልኳችሁን አድርጋችሁልኛል ማድረስ ያለባችሁን ማድረስ ላለባችሁ ሰው ቪዲዮ እንዲደርስልኝ አድርጋችኋል። በቃ ሁላችሁም ያልኳችሁ ነገር አድርጋችኋል እና እናንተን በጣም ማመስገን ፈልጋለሁ። በዛው ልክ እያበረታታችሁኝ ያላችሁ ጥሩ ጥሩ ኮሜንት እየጻፋችሁ ትክክል የሆነውን ነገር ትክክል ነው፣ ትክክል ያለ ነው ትክክል አይደለም ብላችሁ በቃ ስለ እውነት የቆማችሁ ኦዲንሶች አላችሁ፣ ቤተሰቦች አላችሁ። እናንተን በጣም አመሰግናለሁ። እናንተን ከማመስገን ነው ዛሬ መጀመሪያ የፈለጉት ቪዲዮን ሲቀጥል። እና ቤተሰቦች አሁንም ነገሮች እየተስተካከሉ አይደለም። ይስተካከላሉ እያልን ነበረ፣ ከነገ ዛሬ እያልን ከአንዱ አንዱ ይሻላል እያልን ነበረ እያሰብን ያለ ነው። ከዛም የባሰ ነገር ነው እየሆነ ያለው ያለፈው ቪዲዮ አይታችኋል። ከዛም አልፎ አብርሃም ሌላ ታሪክ ውስጥ ገብቷል ማለት ምን እያሰበ እንደሆነ አላቅም። ሩታ ምን እያሰበች እንደሆነች አላቅም። በዙሪያ ያሉ ሰዎች በአብርሃም ዙሪያ ያሉ ሰዎች ምን እያሰቡ እንደሆነ አላቅም። በዚህ ልክ አብርሃምን ከሩታ ጋር ለማራቅ ምን አይነት እቅድ ዞን እንደዛ ነው እሱ አላቅም። እና ይህን ሁሉ ነገር እያዩ አሁንም አብርሃምን ወደ ሩታ እንዳይመለስ የሚያደርጉ በጣም ብዙ ሰዎች አሉ። አሁንም ሩታን ጥፋተኛ የሚያደርጉ ብዙ ሰዎች አሉ። ኮሜንት የሚጽፉ ሰዎች አሉ። እንደዚህ እያሉ ማለት ነው እና ቤተሰቦች፣ እናንተም ይሄን ነገር ላይ በጣም ትኩረት ማድረግ አለባችሁ። ምክንያቱም እነዚህ ሰዎች ካሁኑ ካልተቀጡ፣ ካሁኑ ችግራቸው ተነግሯቸው የሚያመለሱ ከሆነ ወደ ባሰበት ነገር ነው የሚመጡት ማለት ነው እና ቤተሰቦች ያለፈውን ቪዲዮ አይታችሁ ጭራሽ አልፈው ተረፈው አብርሃም ጋር የሆነ መጃጃል ጀመሩ። የሆነ ህጻን ህጻን እያጫወሳቸው ነው ከምር፣ ሆነ ከነሱ የማይጠበቅ ነገር እየሰሩ ነው ያሉት። ያለፈው ሚዶ ካያችሁት እየተጃጃለች ነበረ ሄርሜላ ማለት ነው። እኔ በዚህ ልክ እንዴት መጃጃል እንዳለባት የነገራት ሰው በጣም እኔ ካይምሮ በላይ ነው ማለት እንዴት ሰው በዚህ ልክ ይወርዳል? ባለትዳር ባለተዳር እንድ ላይ እንዴት በዚህ ልክ ይንጠለጠላል? በቃ ባለትዳር ነው። በቃ በእሷ ጥፋት አብራም በዛ ጉዳት ደርሶበታል። በቃ ጉዳት ደርሶበታል። ቶሎ ወደ ሐኪም ቤት ወስዶታል። ህክምናውን አግኝቷል ምናምን ነገር ግን አብሬ ካልሆንኩ ምናምን ነገር የምትለው ነገር በጣም ያስጠላል። ሲቀጥል ብሩኬን በጣም እያጠፋ ነው እዚህ ጋር እንዴት ነው እሷ በሌላ ነገር ትፈልገዋለች ታፈቅረዋለች መሆን አልነበረበትም ግን አፈቅረዋለሁ ብላ የምታስብ ልጅ ትዳር እንዳለው እያወቅ ልጅ እንዳለው እያወቅ አብረሽ ወደሪ ምን አምትላ አንተ ምን ምን ሆነህ ነው ግን ብሩኬ ምን ሆነህ ምን እያሰብክ ነው አእምሮን ብታስተካክል ጥሩ ነው ብዬ አስባለሁ ብሩኬ ይሄ አቤላም በጣም የሆነ ሽልቅልቅ ልጅ ነው ማይመለስ የሆነ ዝርክርክ የሆነ ልጅ ነው ግን ሁሌ የማይቆጠብ ከስተቱ ስተቱ ላይ ስተት እየጨመረ ይሄድ ማለት ነው። እና ስርዓት ይሻላል። ይሄ የመጨረሻ ማስጠንቀቂያ ነው። እምቢ ካልክ ያለህበት ድረስ መጥተን ዋጋ የምንሰጥ ማለት ነው። እስካሁን በንግግር ብቻ አይደለም ያለህበት ድረስ መጥተን ዋጋ እንሰጣለን። ብትመለስ ይሻላል። በቃ ከህይወታቸው ውጡ፣ ውጣላቸው። የማይሆን አጀንዳ እያመጣ ሰዎቹን አታጣላቸው። በቃ ህይወታቸውን ይኑሩበት። ወይስ ቅናት አለብህ? ቅናት ካለብህ በስርዓት ተናገር። ከቻል ከህይወታቸው ልትወጣላቸው በቃ አታስፈልግም አንተ ከን በነሱ መሀል ላይ አታስፈልግ ምንታ አይምሮ ልክ አይደለም ሲጀምር አንተ ህክመና ያስፈልጋል እንዴ እንዴት ሁሌ ስህተት ትሰራለህ ሁሌ በስህተት ላይ ስህተት እየደጋገሙ ትሄዳለህ እና ሌላው ደግሞ እዩና ቢኒ ሩታ ጋር ሄደው ነበር አብርሃም እንድታይ ምናምን እያስገድዳት ነበረ ተዋት በቃ ሩታን ተዋት ህይወቷን ትኖርበት በቃ ከዚህ በላይ አታስጨንቋት ተስተንቋት ሩታ አሁን የሚያስፈልጋ ሰላም ነው ሩታም ያስፈልጋት የሚያስፈልጋት ከልጇ ጋር ጥሩ ጊዜ ማሳለፍ ነው። በቃ ተዋት። በጣም ጀግና ሴት ናት። ከምር ሩታ በጣም ጀግና ሴት ናት። በዚህ ልክ ከማንም ጋር ወርዳ አፍ መካፈት የማትችል ሰው ነች። በቃ ክብሯን ጠብቃ ምትኖር ሰው ነች። የምር በጣም ክብር ይገባታል። ቤተሰቦች፣ በዚህ አጋጣሚ ብነግራችሁ ነገር ምንድነው በቃ ከሩታ ጎን ቆሙ። በቃ ሩታ በዚህ ሰዓት እርዳታ ያስፈልጋታል፣ ድጋፍ ያስፈልጋታል። ሁላችሁም ማለት ነው። ሁላችሁም አስተያየት ሰጣታላችሁ እንደምትደውላት እንደምትጣጠናናት እናቃጠን እና አሁንም ምን ድጋፋችን ላይ ያያችሁ። ምክንያቱም በአሁን ላይ ሩታ በጣም ድጋፍ ያስፈልገታል። ምን ልጣነገር ሁሉም ሰው ከሷ ጎን መቆም አለበት። ምክንያቱም ልጆቹ በጣም እያበዙት ነው። ከአልፎ ተርፎ ተርፈው ከሀገር መውጣት ድረስ እየደረሱ ነው። ተያይዘው ለመጥፋት እያሰብ እኔ ልጅ ምን እንደጠለከፈ አላውቅም። እቺ ሄርሜላ የምትባል ሴጣን ምን እንዳስነካቸው አላውቅም። አብራም ልጅ እያሉ ልጁን ላረሷል። ልጁንም ሚስቱንም ረስቶ ከሀገር መውጣት ምናምን እያሰበ ነው እና ምን ሆኖ በዚህ ልክ እንደሚያስብ አላውቅም። ምን ምን ሴታ ነው እንደሚያስብ አላውቅም። እና ቤተሰቦች እያንዳንዱ ነገር እየታዘባችሁ እንደሆነ ተስፋ አድርጋለሁ። እያያችሁ ነው። ነገሮችን እንዲስተካከል በጣም ጥረናል፣ እኛም ሞክረናል። ለምንድን ነው ዝም ብላችሁ የምታዩት? ለምንድን ነው ነገሮች እንዲስተካከሉ የማታደርጉት? እያላችሁ ቴክስት የምታደርጉ የምትደውሉ ሰዎች አላችሁ። ይሄው እኛ በቻልን አቅም እየሞከርን ነው፣ ግን እኛ ስንሞክር ብዙ የሚያጠፉብን ሰዎች አሉ። ብዙ በዙሪያው ወዳጅ መስሎ ጠላት የሆኑ ሰዎች አሉ። በቃ አብርሃም እና ሩታ ሕይወታቸው እንዳይስተካከል አብረው እንዳይሆኑ የሚያደርጉ በጣም ብዙ ሰዎች አሉ እና እኛ ምን እናደርግ። በቃ አጠገቡ ተጠምጠው በጣም ነቀርሳ የሆኑበት ሰዎች አላቸው። ከያችሁ ቪዲዮ ላይ በቃ ፈረንጁን ካያችሁት እሱ ምንም አላለም፣ ዝም ብሎ በቃ እየታዘባቸው ነበረ። በጣም ንቋቸው ማለት ነው፣ ስራቸው በጣም ታዝቧቸው፣ የወረደ ስራ እየሰሩ መሆኑን ታዝቦ ዝም ብሎ እያያቸው ነበር እና ቤተሰቦች፣ እኛ ማው ምን ማድረግ እንዳለብን በጣም ነው ግራ የገባን። ነገሮች ይስተካከላሉ ብለን ነበር ሊስተካከሉ አልቻልም። አይሮ አብርሃም ወደ ቤት ይመለሳል ብለን ነበር አልቻልም። እና ደግሞ ሌላው ራቁኝ፣ በቃ ሂዱልኝ እያለ ነበር አብርሃም ግን ሊሄዱ አልቻሉም ሊሄዱ አልፈለጉ በቃ ለምንድን ነው ሰው ህይወት ላይ የምትጣበቁት በቃ እኔ አልፈለጋችሁም ሂዱ ለማራራል ለምንድን ነው ብቻው እንዲሆን ቢያንስ ብቻው ሲሆን ወደ ቤት ሊያስብ ይችላል ሩታ ጋር ሊያስብ ይችላል ልጁ ሊያስብ ይችላል ብቻው እንዲሆን ለምን አትሰጡትም ወይስ እንዲሆን አትፈልጉም የሁሉ ነገር የምታደርጉቱም ብላችሁ ነው በቃ ይሄ ወደ ቤት እንዲመለስ አትፈልጉም ወደ ሩታ እንዲመለስ አትፈልጉም ወደ ቤቱ እንዲመለስ አትፈልጉም እናንተ አቤላ እና ብሩክ ማለት ነው በቃ እና ሄርሜላን ጨምሮ እና ሄርሜላ ስሟን ራሱ ሲጠራው በጣም የሚቀፈል በጣም ነው የሚያስጠላ። ምክንያቱም ከምታደርገው ነገር አንፃር ይሄን ሄርሜላ ብሎ ራሱ መጥራት የሆነ የማይገባት ስም ነው የተሰጣት። እና የሲጃጃሉ ካያቸዋቸው የሆነ አላረር በቃ የሆነ ነገር አክት ታደርጋለች። በቃ ራሷ እንደሆነ አይነት ሰው በዚያ የወረድሽ መሆንሽን ግን አላወቅሽም አንቺ። ምን አይነት የተጣለ ስራ እየሰራሽ እንደሆነ አታውቂው። ምክንያቱም ባለት ትዳር እያሳታችሁ ነው። ለእሱ የምታስቡለት ከሆነ ምታስሉለት ከሆነ እንደማታዝኑለት እኮ ያስታውቃል። ስራው እኮ ያስታውቃል። ንግግራችሁ ሌላ፣ አፋችሁ የምታወሩት ሌላ፣ ተግባራችሁ ግን ሌላ ነው። ግን ለምንድን ነው በቃ ተስተካክላችሁ ሰው አድርጉ የሚላችሁ ነገር ማታደርጉ አንደኛ እሱንም ነገር እየሰማችሁ አይደለም። ወደ ቤታችሁ ሂዱ ያለ በቃ ተው። ምክንያቱም ብቻ ሰውን ቤቱን ያስባል። ልጁን ያስባል። ይሄ ነገር እንዳያስብ እየከለከላችሁት ነው። በቃ ተውት፣ እና ሩታም ጋር እየሄዳችሁ የምታስፈሯ ራስ ሰው አላችሁ። ትልካ ነገር ማድረግ ለምን ቤት ሰሪ ለምን ወደ ቤት ጥራለች። ለፍታለች፣ ነገሮችን ለማስተካከል ሞክራለች። በቃ አሁን ትረፍበት፣ ወልዳለች። በቃ እስከ ዛሬ ድረስ ነገሮችን ለማስተካከል በጣም ሞክራለች። ግን ይህን ሁሉ ነገር እያወቃችሁ አሁንም ሩታን ጥፋተኛ የምታደርጉ ሰዎች ያላችሁ ሩታ በዚህ ምንም አይነት ጥፋት የለባትም። ሩታ ምንም አይነት ጥፋት የለባትም። በቻለችው አቅም ነገሮችን ለማስተካከል ሞክራለች። አብርሃም ወደ ውጭ እንዳወጣ አጥፍቶ ያ ሁሉ ነገር እያጠፋ እንኳን ይቅርታውን ተቀብላ አብራው ኖራለች። በቃ ይቅርታ ይስጣት፣ ሳታም ገራገራ በቃ በጣም ወደ ሰፊ ነች፣ ነገሮችን ለማስተካከል ትሞክራለች። አንዱ ሰው ሄደ ሲባል የሆነ ሰው ይዞ ይመጣል። አብርሃም ራሱ የጎትታቸውን የሚያመጣቸው ሰዎች በራሳቸው ሌላ ጣጣ ናቸው፣ ሌላ በሽታ ነው። ቤቱ ላይ እያመጣ ያለው እንዳይስማሙ እያደረገ ያለው አብርሃም ራሱ ነው። እና ከዚህ በላይ እኔ ሩታን ባትጫነው ጥሩ ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በዚህ ሰዓት እሷ ሰላም እረፍት ነው የሚያስፈልጋት ብያቸዋለሁ ቤተሰቦች፣ እና በቃ ተዋት እስኪ ሰላማን ታገኝበት ቢያንስ የራሷ ጊዜ ይኑራል። ይያን ተሳድግባት ቢኒ። በዚህ መሀል ቢኒ አሪፍ ነገር እያደረገ ይመስለኛል። አሁንም ከሩታ ጎን ነው መቆም ያለበት ቢኒ። በቃ ቢኒ፣ በዚህ ሰዓት ሩታ ሰው ያስፈልጋታል። ከአጠገቧ መራቅ የለብትም። አሪፍ አሪፍ ነገር እየተናገርክ ነበረ። ባላንስ እንደሆነ ነገሮችን ለማስተካከል እየሞከርክ ነበረ እዩ። በዛው ልክ ግን እየተጫንካት ነበረ እዩ። በጣም ወደ ማከብረው ወንድሜ ግን አሁን ላይ እያደረክ ያለው ነገር ብዙም ደስ አላለኝም። ብትመለስ ይሻላል። ሩታን ሄደ መጫን የለብህም። ትክክል አይደለሽም፣ እንደዚህ አላደረግሽም ምናምን ብለህ መናገር የለብህም። ምክንያቱም እሷ እያየችው ነገር የምታውቀው እራሷ ነች። ሲቀጥል አንተም ሁሉ ነገር ታውቃለህ። ከአንተ ተደበቀ ነገር የለም። ግን አሁን ለምን ሄደህ እሷን መጫን እንዳፈለግህ አላቅም። እና ባትጫናት ጥሩ ነው። በቃ ተዋት፣ የራሷን ህይወት ትኖርበት። በግድም እንድታገኘው በግድ እንድታናግረው አትፈልግ። አታስጨንቃት እሷን ምክንያቱም አብርሃም እሷ ማግኘት አይፈልግም። ማግኘት ቢፈልግ ኑሮ ያገኛት ነበረ። ሌላ ነገር ከመቀባጠር ማለት ነው ሌላ ነገር ከመቀባጠር ልጅ የት ነው ምናምን ብሎ መፈለግ ነበረበት። ግን ዛሬ ምሱ በቃ እንደ ጉርምሳ ማለት በቃ እንዳላገባ ሰው መዝለል ነው የሚፈልገው። ከትዳር ውጭ መመበጥ ነው የሚፈልገው። የተለያየ ሴት ማግኘት ነው የሚፈልገው። ስለዚህ በዚህ ሩታ መቀቀል የለባትም። በቃ ህይወቱን ትኑርበት፣ ህይወቱን ይኑርበት። ካልፈለገ እሱ የራሱ ጉዳይ ነው። በቃ እስከዛሬ ድረስ በቃ ሞክራለች፣ ትጥራለች። ከዚህ በላይ አታስጨንቃት። በቃ ሁላችሁም ከሷ አጠገብ ራቁ። በቃ እሷን የምታስጨንቁ ሰዎች ከሷ አጠገብ ራቁ። እና አቢኒ በዚያ አቋም እንድትቀጥል ነው የምፈልገው ከጎኗ እንዳትርቅ እንዳትለያት። በቃ ሁላቸውም ታውቃለህ፣ እያንዳንዳቸው ምን እያደረጉ እንደሆነ ማለት ነው። ሁላቸውም እያደረጉ ያሉት ሄርሜላ እና አብርሽ አንድ እንዲሆኑ ወይም ሄርሜላ ከአብርሽ ጋር እንድትሆን እያመቻቹ ነው። ሴታፑን እያመቻቹ ነው። በነሱ ቤታን ጥሩ ያደረጉ መስሏቸዋል፣ ሄርሜላ ያሰቡ መስሏቸዋል። አቤላም ሌላ ችግር ካለ በግልጽ ቢናገር ጥሩ ነው። በስርዓት ቢናገር ጥሩ ነው። ያን ነገር ማድረግ አልቻለም። በቃ ሌላ ነገር ካላችሁ ውጡ። በቃ ለምን የሰው ህይወት ትበጠብጣላችሁ? በቃ የምትፈልጋት ከሆነ በግልጽ ጠይቃት። ከሄርሜላ ጋር ሌላ ነገር ካለ ጠይቃት። ግን አንተ በጣም ውለታ ቢስ ሰውና በጣም ቀፋፊ ሰውና፣ አቤላ በጣም ቀፋፊ ሰው ነው። የምሬ ነው። በጣም ደባሪ ሰው ሩታል፣ አንተ እንዳልነበረች ብዙ ነገሮችን፣ ክፉ ቀናቶችን አብራቸው ያሳልፋቸዋል። በቸገረ ሰዓት ከጎኑ ነበረች። እንደ ታማክርህ ነበረ። ዛሬ ግን ዞርህ፣ እሷ ላይ ጠላት ሆንክባት። በጣም ባለጌ ሰው ነው፣ ከምሬ ነው የምነግርህ። እና አሁንም ብትመለስ ይሻላል። ማትመለስ ከሆነ ደግሞ ሌላ ውስጥ ነው የምንገባው። ብሩኬም በዛ ልክ፣ ብሩኬ በጣም አንተ መስመርን እያለፍክ ነው። ቆም ብለህ ነገሮችን ብታይ ጥሩ ነው። በኋላ ላይ ተጸጸጥበታለሁ። ሩታን ቀና ብላችሁ ማየት አትችሉ ማናችሁ ማለት ነው። አሁን እየሰራችሁ ያላችሁት የማየን ነገር እያደረጋችሁ ያላችሁ ሰዎች ነገር ሩታን ቀና ብላችሁ አታያት። ምክንያቱም ሩታ የሁሉ ነገር ሲሰራባት፣ የሁሉ ነገር ስታደርጉ፣ ስትበድሏት ማንንም ቀና ብላ አላየችም። ስለማንም መጥፎ ነገር አላወራችም። በቃ ማንንም እንደዚህ ያደረገ እንዲበደለን ኢቭን አብርሃም እንኳን በደለኝ ምናምን ብላ አላወራችም። በቃ ግን ስለሱ እንዲወራባት አትፈልግም ምናምን እና እዩና ቢኒ ባለፈው ሄዶ እያናገሯት ነበረ ምናምን ነገር ከዛ እነዛ ሲያናግሯት፣ ምንድን ነው ሊያስፈራሯት ይሞክራሉ። በዛው መሀል ማለት ነው በማወቅም ባለማወቅ ሊያስፈራሯት እየሞከሩ ነበረ። ሊወጣ ነው እኮ ከሀገር ምናምን እያሉ ማለት ነው። ሄርሜላና አብርሃም ከሀገር ሊወጡ ነው። ጥርግ ይበሉ ጥርግ ይበሉ ሩታ ምን የምትወደው ነገር እሷም እያለቻቸው ነበር። ከኔ ህይወት ጋር ምን ያገናኘዋለ? ጥሩ መልሰን የመለሰችው፣ ምክንያቱም ይሄ የሩታን ጠንካራነት ያሳያል። በቃ ምንም ቢሆን ልትጎዳ ትችላለች። በቃ ያጣችው ትዳር ነው የልጃን አባት ነው ያጣችው። ትጎዳለች። በቃ እንደ ሰውኛ ልትጎዳ ትችላለች። ብዙ ነገር ልታስብ ትችላለች። ግን ያን ሐሳባን ዋጣ አርጋ በቃ ምንም እንዳልተፈጠረ አርጋ በቃ ጠንካራ ሆና የቆመችው ከሄደ ይሄድ ከመጣ ይምጣ አይመለከተኝም ያለቻቸው፣ ይህ ይሄ ትክክለኛ መልስ ነው። እነሱ ግን የመሰላቸው እንደሌላ ሌላ ሴት የምትርበተበት ምትሰራ፣ አይ አይ ድብኝ ምናምን ብላ እንድትንቀጠቀጥ ነበር የፈለጉት ይመስለኛል። ግን ያ ነገር አልተሳካላቸውም። እና አሁንም ሌላ ሌላ ነገር የምታስቡ ሰዎች አላቸው ከዚህ ነገራችሁ በተመለሱ፣ በቃ በጣም ያስጠላባችኋል። በቃ ሩታን ተዋት ትኑርበት። በቃ ሩታን ተዋት ሰላሟን አግኝታ ትኑርበት። የራሳችሁ ህይወት ኑሩ በቃ ከእሷ ራሱ ረዱ። አእምሮአችሁን አሰሩት። በቃ ከቻላችሁ ከህይወታቸው ይጡላቸው። ሄርሜላን ምናምን ብሩኬና አቤላ ሄርሜላ የምትፈልጓ ከሆነ በግል አናግሯት፣ ከዚህ ከዚህ ስርዓት ውጪ ማለት ነው። ከነአብርሃም ውጪ ሆናችሁ አናብሯት፣ እንደፈለጋችሁ ሁኑ። ከዛ በዘለለ ግን እየተነሳችሁ የሰው የምትበጠብጡ ከአንዴ አንዷን ሴት እያመጣችሁ አንዴ አንዷን ሴት እያመጣችሁ ህይወታቸውን ህይወቷንም የምትበጠብጡ ሰዎች አቁሙ፣ በቃ ይበቃቸዋል እስከዛሬው፣ ይበቃቸዋል እስከዛሬው። በቃ ቢያንስ አሁን ላይ ተዋት። በቃ ልጅ ልጅ መሰራት ተሳደግበት። ለልጇ ትኑር በቃ። ከዚህ በኋላ ሰላም ነው የሚያስፈልጋት። ቢያንስ ለልጇ ስትል እሷን ተዋት። በቃ አብርሃምንም ሩታም ተዋት። ግን ለልጇ ስትሉ ሩታን ተዋት። በቃ አትነካኳት። ሰላም ዋን አግኝታ ትኑርበት። የሚያስፈልጋት ያ ነው። እና ቤተሰቦች ይህን ቪዲዮ ላይክ ሼር በማድረግ ጀምሩ። ምክንያቱም ባለፈው እንደነገርኳችሁ ቻናሉ አቅም እያጣ ነው። ምክንያቱም አሁንም እነዚህ ሰዎች ሚስጥራቸውን ስለምናወጣባቸው የኛ ቪዲዮ ሰዎች ጋር እንዲደርስ ስለማይፈልጉ በተቻላቸው አቅም ቪዲዮ እንዳይታይ እያደረጉብን ስለሆነ ይህን ቪዲዮ ላይክ ሼር በማድረግ ጀምሩ ቤተሰቦች። እና በዚሁ አጋጣሚ ደግሞ በጣም ደስ የምትሉ ደስ የምትሉ በቃ ምርጥ ምርጥ ኦዲየንሶች አሉ። የምር እግዚአብሔር ያክብርልኝ። በዚሁ በዚሁ አጋጣሚ በጣም ነው የምናመሰግነው፣ በጣም ነው የምናከብረው። እንደውም ኮሜንታችሁን አምጥቼ እዚህ ፊት ለፊት ባነበው በጣም ደስ ይለኝ ነበር። እያንዳንዳችሁ ኮሜንት አምጥቼ ባነበው ማለት ነው። በቃ ጥሩ ጥሩ ኮሜንት የምትጽፉ ሰዎች አላችሁ። ከሩታ ጎን ቆማችሁ አላችሁ፣ በርቺ ጸንቺ እያላችሁ ያላችሁ እና ነገሮች ቢስተካከሉ የምትለፉ የምትደክሙ፣ የምትናገሩ ሰዎች አላችሁ። እናንተን እግዚአብሔር ያፈርልን የምር በጣም እናመሰግናለን። እና በዛውም ልክ ደግሞ በጣም ያስጠላ ኮሜንት የምትጽፉ ሰዎች አላችሁ። ይሄ ሁሉ ነገር እያያችሁ አሁን ምርጥ ተምቶነ ጁሉ ሰዎች አላችሁ ምንም ነገር እንዳልተፈጠረ እያሰባችሁ ማለት ነው። ሁሉንም ነገር ታያላችሁ፣ ትሰማላችሁ። እየሆነ ያለው ነገር አለ፣ ሄርሜላም እያደረገችው ያለ ነገር አለ። አቤልና ብሩክም በጣም እየበጠበጡ ነው፣ ነገሮችን እያበላሹ ነው። ይህ ሁሉ ነገር እያያችሁ አሁንም ሩታ ላይ የምትፈርዱ ሰዎች አላችሁ። ምን አይነት ጭንቅላት እንዳላችሁ አላውቅም። የማየው ነገር የምታወሩ ሰዎች አላችሁ። አሁንም ከሩታ ጎን መቆም ሲገባችሁ አብርሃምን እየደገፋችሁ በቃ ጎሽ ጎሽ የምትሉ ሰዎች አላችሁ። አሁንም ደግሜ እነግራችኋለሁ፣ ጎሽ ጎሽ የምትሉ ሰዎች ለማንም አትበጁም። ዛሬ ጎሽ ጎሽ ያላችሁት አብርሃም ቤቱን ጥሎ ልጁን ጥሎ ቢሄድ ነገ ለእሱ ልጅ አታሳድጉለትም። አንድ ቀን ቼክ አታደርጉትም። ስርዓታችሁ ይዛችሁ ነገሮችን ብታስተካከሉ ጥሩ ነው ብዬ አስባለሁ። ቤተሰቦች፣ እና እንግዲህ ቀጣይ ጥሩ ነገር ይኑራል ብዬ ተስፋ አደርጋለሁ። እስከዛው ድረስ ሰላማችሁ በእያላችሁበት ብዝት ይበልልኝ። ቤተሰቦች እወዳችኋለሁ።